ሰላም ለእናንተ ይሁን በዓለም ዙሪያ ላላችሁ በሙሉ ጌታችን ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው ገዥ ነው ፈጣሪ ነው እሱ እግዚአብሔር ወልድ ነው ሃሌሉያ እሱ ከሙታን በኩር ነው እሱ የማይታይ አምላክ ምሳሌ ነው የሚታዩትም የማይታዩትም ኃይላትም ስልጣናትንም በምድር ያሉ በሰማይ ያሉ ከምድር በታች አሉ። ፍጥረታት በሙሉ በእርሱ ለእርሱ ተፈጥረዋል። ክብር ለዘላለም ለእርሱ ይሁን። ኢየሱስ ጌታ ነው። ዛሬ አንድ ከእግዚአብሔር ቃል ላይ ከዮሐንስ ወንጌል ምዕራፍ ስምንት ቁጥር ሰላሳ ስድስት ላይ የእግዚአብሔር ቃል ምን ይላል? እንግዲህ ልጁ አርነት ካወጣችሁ በእውነት አርነት ትወጣላችሁ። ሃሌሉያ! ጌታ ኢየሱስ ጌታ ነው። ልጁ የሚለው ጌታችን ኢየሱስ ክርስቶስን ነው፣ እግዚአብሔር ወልድን ነው ልጁ እያለ ያለው። ስለ ነጻነት፣ ከኃጢአት አርነት፣ ከኃጢአት ባርነት ነጻ ስለ መውጣት እየተናገረ ነው እዚህ ክፍል ላይ። ስለዚህ ከኃጢአት ባርነት አርነት ሰው የሚወጣው ልጁ ካወጣው ነው፣ ጌታ ኢየሱስ ክርስቶስ ካወጣው ነው። ስለዚህ ምን ይላል በእውነት ትወጣላችሁ አለ ጌታ ኢየሱስ ክርስቶስ። ካልሆነ ግን ነፃነትን አርነት ያወጣን ከኃጢአት የውሸት አርነት የውሸት ነፃነት የውሸት ማስመሰል ነው የሚሆነው። ምክንያቱም ማንም ማንም ከኃጢአት ከፍርሃት፣ ከሞት፣ ከፍርድ ሰውን ነፃ ማውጣት ስለማይችል ማለት ነው። ጌታ ኢየሱስ ክርስቶስ ግን ይችላል። ለዚህ ነው ልጁ ኢየሱስ ከሆነ በእርግጥ ትወጣላችሁ። ሃሌሉያ! ክብር ለሱ ይሁን። ማን ነው ነፃ ያወጣል? በማን ነው ነፃ የወጣ ነው? ከፍርሃት ከሞት ከጭንቀት ከፍርድ ማን ነው ነፃ ያወጣል? ጌታችን ኢየሱስ ክርስቶስ ከሆነ ያወጣል፣ በእርግጥ ወተናል። ክብር ለሱ ይሁን። ሌላው የማውጣት አቅም የለውም። ለምን? ጌታችን ለኃጢአት የሚያስፈልገውን ዕዳ ሁሉ ከፍሏል። በመስቀል ላይ ተሰቅሎ እግዚአብሔር ለሰው ልጆች ሊያስከፍለው የነበረውን የበደልን፣ የፍርድን፣ የኃጢአትን ሁሉ ጌታችን ኢየሱስ ክርስቶስ ከፍሎ አውጥቶናል። ስለዚህ በሱ በኩል ከሆነ ነፃነታችን የተረጋገጠ፣ አርነታችን የተረጋገጠ ጽድቃችን የተረጋገጠ ቅድስናችን የተረጋገጠ የዘላለም ሕይወታችን የተረጋገጠ ነው። ስለዚህ በኢየሱስ ክርስቶስ ነፃ የወጣችሁ ሰዎች፣ ጌታ ኢየሱስ ክርስቶስን የምታምኑ፣ ጌታችን ኢየሱስ ክርስቶስ አዳኛችሁ፣ አምላካችሁ፣ ጌታችሁ የሆነ ሰዎች፣ ዛሬ የምሥራች አለኝ። ደስ ይበላችሁ። በእርግጥ አርነት ወጥታችኋል። አርነታችሁ ደግሞ የተረጋገጠ ነው። ክብር ለሱ ይሁን። ጌታችን ኢየሱስ ክርስቶስ ለዘላለም አምላክ ነው። ዳኛ ነው። ፈራጅ ነው። ህያው ነው። እሱ ሞት ይዘው ዘንድ ያልቻለ እውነተኛ እሱ ነው። ክብር ለእሱ ይሁን። ተባረኩ። መልካም ጊዜ